በተግባር የሚያጋጥሙ የስልጣን መጋጨቶች የሉም ወይ? ከተማን ፍርድ ቤት ላይ ሲመጣ የኔ ስልጣን አይደለም፣ ፌዴራል ፍርድ ቤት ላይ ሲመጣ የኔ ስልጣን አይደለም። እኔ አቋም ስለያዝኩበት እንደ ዳኛ ይሄ ነገር የፍርድ ቤቱ ስልጣን ነው ስላልኩት ብቻ ስልጣኑ መሆኑ ዘላለማ ያደርገው እየተተገበረ ነው ወይ አይደለም? ሁላችን ይጋሃድ ስለሆነ ማለት ስለ ፍትህ ሁሉም ሰው ጥያቄ ያነሳል። የፍትህ ሰው የሆነ የህግ ሰውም የሆነ ሰው ያለው ፍትህ አይነት ጠቅላላ ድምዳሜ ከባድ የሆነ ድምዳሜ ይሰጣል። ዳኞችም ሆኑ ድጋፍ ሰጪ ሰራተኞች በእርግጥስ በተቀመጠው መሰረት የመንግስት የስራ ሰዓት ይታወቃል። በዛ አግባብ ባለጉዳዮችን በሚሰጡት ቀጠሮ መሰረት በሰዓት እያስተናገኑ ነው ወይ? በህግ ዙሪያ ላይ መከራከር ሳይሆን ከህግ ጀርባ ባለው ፍትህ ላይ ነው ፎከሳችን መሆን ያለበት በህጉ ክፍተት ምክንያት ግን እንደዚህ አይነት የፍርድ ቤት ክርክር ሊያራዝሙ የሚችሉ ነገሮች መኖር አለባቸው ብዬ አላስብ። እዚህ ላይ የህግ ባለሙያዎችም ንቁ ተሳትፎ ይፈልጋል። ነገ ድጋሚ ለመቃወሚያ ምክንያት ከማድረጋችን በፊት በማሻሻ ሂደቱ ላይ ኢንፑት መስጠት